ክርስቲያኖችን አላህ ያጥፋቸው እያልክ ትቀራለህ። አቀራም። ክርስቲያኖችን አላህ ያጥፋቸው? እንዴት ክርስቲያኖችን አላህ ያጥፋቸው ማለት? ይሄ እኮ እርግማን እየተራገምክ ነው ያለኸው። አንብበው አንብበው፣ አላህ ያጥፋቸው ይላል። ያው እኮ አንብበው፣ አላህ ያጥፋቸው ቢሆን አሳየው። አላየውም መሰለኝ። ክርስቲያኖች ስላደረግከው እየተራገምክ ነው እያለኝ ነው። ስለዚህ እርግማን ቆንጆ እንዳልሆነ ገብቶሃል። ይህንን የቁርአን ክፍል ደግሞ በየቀኑ እቀራለሁ አልከኝ። ስለዚህ በየቀኑ በአረብኛ ስለሆነ ስለማንሰማ እንጂ አላህ ያጥፋችሁ ትለናለ። መልሰ ግን ጨዋጨዋ ትጫወታለ። ክርስቲያንና ይሁዶችን ረዳትና ወዳጅ ማድረግ ትችላለ። ፈለው አድርጉኝ። አምስት አምሳ አንድ ወይም ሶስት ሀያ ስምንትን ክፈትልኝ። ክርስቲያኖችንና ይሁዶችን ረዳትና ወዳጅ ማድረግ ትችላለ ወይ አልችልም? አየህ አይችልም። ቅድም ምን አልከኝ? ወንድሜ ነህ አንተ አልከኝ። እንደ እስልምና አስተምሮ በፍጹም ከሙስሊም ውጭ ወንድም ሊባል አይችልም። በፍጹም ማለት ነው። ቆሻሻ ናቸው። ዘጠኛ ስምንትም መመልከት ይቻላል። እርኩሶች ነው የሚለው፣ እርኩሶች አድርጎ ነው የሚያስቀምጠን ማለት ነው። እዚጋ እንመልከተው። እናንተ ያመናችሁ ወይ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ ከፊላቸው ለከፊላቸው ረዳት ናቸውና ከነሱ ውስጥም ረዳት የሚያደርጋቸው ሰው እርሱ ከነርሱ ነው። አላህ አመፀኞችን ህዝቦች አያቀናም። ተፍሲሮቹን የተመለከታችሁ እንደሆነ በጣም ወረስት ናቸው። ስቴጆቹን ያስቀምጣል። ለምሳሌ ከአስር ውስጥ አንደኛው ብቻ ከሆነ ሙስሊም ዘጠኙ ክርስቲያን ከሆኑ የውሸት ጓደኛ መሆን ትችላለህ ተብሎ ተፈቅዶለታል። በጥርስ የሳክ ከዘጠኙ ጋር ብረህ መኖር ትችላለህ። ግን ዘጠኝ ሀያ ዘጠኝን ቅድም ያነበብንላችሁን እርገማቸው በልብ በጥርስ ግን ሳቅላቸው ይላል። ቁጥር እኩል እስክትሆን ድረስ እንደዚህ አድርግ። ቁጥር እኩል ስትሆን ግን ከእነሱ ጋር ረዳት ወዳጅ አርጋ አትያዛቸው ይላል። ቁጥር ስበልጥ ደግሞ ሳይ ሙስሊም ሀያ አንድ ላይ ይመጣል። ምድር ያላህና የመሐመድ ብቻ ስለሆነ ተዋጋቸው እነሱ የተዋረዱ ሆነው ጂዚያ በእጅህ ሊከፍሉ ይገባል ይላል። እሺ ቻሌንጅ ላርግ። አሁን ፎሎ አርጉኝ። ለምሳሌ አለመረጃ ወራውትን እስ አንድ ንገረኝ። እስ ፎሎ አርጉኝ እዚህ ቦታ ላይ እንደዚህ መረጃ አልጠቀስክም። በላይ ያለ መረጃ ስንበራ ነው ስድብ የሚባለው። አዳም አሁን ሰሞኑ እኔ አሁን ሰሞኑ ባነሳው ነገር በመሐመድ ላይ ታፍራላችሁ ብለህ አውርታል። ይህን ነገር ብዙ ክርስቲያኖች ደግሞ ቆርጦት ነው እንደዛ አይደለም ብለው ለማስተባበል እየፈለጉ ነበር። ታፍራላችሁ የሚለው ነገር ተቆራርጦ ነው እውነት ነው። እዚህ ጋር አልዋሽህም። መሐመድ ነቢዩ መሐመድ ስለ ምላቸው ላይ ነው የምናፍረው? እስኪ ንገረኝ እሺ፣ እሺ፣ እሺ። በመጀመሪያ ደረጃ በመሐመድ ታፍራላችሁ የተባለበትን ለምን እንደሆነ ቆይ፣ ፕሊስ አዳምጠኛ ጠየቀኛል። እሱ ንግግር መቼ ነው ያደረግኩት? መስለኝ የዛሬ ሶስት ወር ምናምን አካባቢ ይመስለኛል። የእናንተ ውስታዞች ተሰባስበው የጳውሎስ አሳፋሪ ልምምዶችና ድርጊቶች ብለው ገቡ። ንፅፅር የሚሰሩት እንዳለ ተሰብስበው ማለት ነው። ጳውሎስ እንዲህ ነው፣ ጳውሎስ እንዲህ ነው፣ ጳውሎስ እንዲህ ነው፣ ይሄ እንደዚህ ያደረገ እያሉ ገቡ ውይይት ቀጥታ ቤታቸው ሄድኩኝ። የሆነ ሰው ነው የነገረኝ እንደዚህ ስለ ጳውሎስ እያብጠለጠሉ ነው የጳውሎስ አሳፋሪ ልምምድ ብለው ገብተዋል አለኝ። እዴ ጳውሎስ አሳፋሪ ሆኖ ሄጅ የቤታቸው ዲቤት አደርጋችኋለሁኝ ብዬ ቀጥታ ሄድኩኝ ቤታቸው። ኮመንት ላይ አስገቡኝ ብዬ ስጽፍ አንድ ሁለት ኮመንት እንደጻፍኩኝ አስገቡኝ፣ እስኪ ጳውሎስ አሳፋሪ ነው አይደለም ወይንስ የእናንተ ነብዬ ነው የሚያሳፍረው፣ አስገቡኝና በቃ እንወያይበት አልኳቸው። ዘግታችሁ ከምታወሩ ቤታቸው መጥቼ አስገቡኝ አልኳቸው። ሚዩት አደረጉኝ። ኮመንት ላይ ቁጭ ብለህ ተማር ከኛ ጋር ምናምን ይላሉ ልጆች ማለት ነው። ስለዚህ እኔ ሚዩት ከተደረግኩ ኮመንትን መጻፍ አልችልም። ምንም አልሰራም። ተመለስኩኝ። በማግስቱ ገባሁበት። ምን ብዬ እናንተ ናችሁ የምታፍሩበት፣ ስላፈራችሁን አላስገባችሁኝ። ጳውሎስ የሚያሳፍር ምንም የለውም። ታፍሩበት አላችሁ። ለእነኛ ምን ላይሰጠውበት ማለት ነው። ያነሳችሁት ይሄ ይሄ ያላችሁት እንዲህ ነው ኦኬ ሚን ፎሎ አድርጉኝ። እራስህ ታፍራለህ። አሁን በነብዬ ጥያቄ ልጠይቀህ። አላፍረም አታፍርም? እሺ፣ ስንት ዓመትህ ነው? ስንት ዓመትህ ነው? እሺ ቆይ በ56 ዓመት በ56 ዓመት ቆይ ቆይ፣ ፕሊስ ቆይ። ታፍራለህ አታፍርም? እንመልከት። አሸንጉሊት የምትጫወት ህጻን ልጅን ገና የስድስት ዓመትን ለወሲብ ትመኛለህ። የስድስት ዓመት ህጻን ልጅን በሀምሳዎች በ54 ዓመት ላይ ለወሲብ ትመኛታለህ። ልታገባት ትመኛለህ። ከዛ ደግሞ እሷን አግብተህ ወሲብ ታደርጋለህ። ኮፍሙ አንዴ ቀርጫ በአካል በጠረጴዛ ዙሪያ ማውራት እንችላለን። እንደዚህ ምንድን ነው ትችላለህ? እችን ነገር ትችላለህ? በጠረጴዛ በአካል ተገናኝተን ማውራት እንችላለን። ይቻላል። ያው አሁን እያወራን እኮ ነው። ሀያ ሰባት ሺህ ሰው በላይ እያዳመጠ ነው። አይ አላፍርበትም ካልክ እንመልስልኝ። አለማፈር የማየው አላፍርበትም። የጠየኩትን ጥያቄ መልስልኝ። ጊዜ በአካል ተገናኝተን በጠረጴዛ ዙሪያ አንተም መጽሐፍ ቅዱስ ይዘህ እኔም ቅዱስ እሺ በቃ እንገናኝ። አንተም ፈጣሪ ይዘህ አትፍራም። ምንም አይነካም። አንተ ፍራት አለ። በዚህ ሰሞን የሚወራው ነገር ስጋ ሊኖረው ይችላል። ትክክለኛ መንገድ የያዘ ሰው አይፈራም። እኔ ምንም አልፈራም። አላህን የያዘ ሰው አይፈራም። እና በአካል ተገናኝተን እያዳመጠ ነው። እባክ በቃ ስለዚህ፣ በነቢይ ካላፈርክ የጠየቅኩህን ልመለስልኝ ትችላለህ። እሺ፣ እሺ፣ መልስ ስጠኝ። ነው ነው ነው። መልስ ስጠኝ። የተሳሳትኩበትን መረጃ ማምጣት ተቻለ እቀበላለሁ። ከዛ ውጪ ግን ፎሎ አድርጉኝ፣ እወዳለሁ። በአካል ለምን ፈራክ? በአካል እኔ በአካል ፎቶ ልታነሳኝ ነው? ምን ሆን አድርግልኝ አይደለም